ቆጨኝ ማኖሩ አንችን ላይ ፈቀድኩበት ቀን ነበር ሊቆጨኝ የሚገባው። እያናገርኩሽ እኮ ነው። እኔ በቃ ከዚህ በላይ ማውራት አልፈልግም። አየሽ፣ አንቺን መስማት የማትፈልጊውን ነገር ነው እኔ እንድኖርበት የፈረድሽብኝ። እሺ ቆይ እኔ ከዚህ በላይ ምን ላድርግ? ትፈልጊ? ይወቅፉ እኔ ፈልገሽ? አረ አልጋውን ላነጥፍ ነው። የተነጠፉ አልጋ እኮ እኔ ስላነጠፍኩ። ና ነገር ከሌለ ምንድነው እየተፈጠረ ያለው? ለምን ነው አትነግሪኝም? ምንም አልተፈጠረም። በቃ አልጋ ላነጥፍ ነው የመጣሁት። አነጠፍኩኝ፣ በቃ የሆነው። ጽ በፈጠረሽ፣ ነገ የሚጸጽጥሽን ነገር አታድርጊ። አይጸጽተኝ ምግቡን ነው ግን እኮ እኔ ሁሉንም ሰርቼ ጨርሻለሁ። እንደዛም ከሆነ ጥሩ። ቅድም እንደዛ ስለተናገርኩ ይቅርታ። ለምንድን ነው ይቅርታ የምትጠይቂው? ጥፋትሽ ገብቶሽ ነው? አለቀይነ ምንም ቢሆን እንደዛ መናገር አልነበረብኝ። አለቃሽ ስለሆንኩ እንጂ ለሌሎ አይደለ እውነቱ መናገር ጥፋት ነው እንዴ? ምንድን ነው እውነቱ? እንደ ጠላሽ ነው እውነቱ ኪራይ፣ ላስረዳ እኮ ሞከርኩ። በቃ እኔ ላንተ ጽናት በቃሽ ባላቅሽ ባልቀርብሽ ይሻለኝ ነበር ልቀርብሽና ላውቅሽ በሞከርኩ ቁጥር አዳዲስ ባህሪ እያመጣሽ ግራ ታጋብኛለሽ አንተ ህይወትህን ቀጥል እኔን ከህይወት አስወጥተህ በቃ መንገድህን ቀጥል እሺ አሁን እየተመኘውና ለማድረግ እየሞከርኩ ያለሁት እሱ ነው ደግሞ ጊዜ ይወስዳል እንጂ መሆን አይቀርም ሆነ እውነታውን ስታውቅ ምን ያህል እንደምትቆወድ አሳስብ ውስጤ ይጨነቃል። ምን ምንም የኪራ ነገር አሳስቦኝ ነው? አዎ በጣም ያሳዝናል። በጣም እኮ ነው የሚያፈቅርሽ። አዎ፣ ግን እሱም በእኔ ቦታ ቢሆን ኖሮ ይህንን ከማድረግ ወደኋላ አይልም። እኔ እንጃ፣ ግን አንቺ መፍትሄውን በዚህ መደምደምሽ እንጂ እነጋሽ የሚፈልጉት እኮ የልጃቸውን ወግ ማድረግ ነው። አውቃለሁ እኮ ግን ከሀሴት አባት ጋር የሚኖራቸውን ዝምድና በጣም ነው የሚፈልጉት። አንቺ እኮ እንደዛ መስሎች ነው። ከልጃቸው ደስታ በላይ እንዴት ዝምድና የሚፈልጉ ይመስልሻል? አረ እዚ ከቀልብሽ ምሩ። መጀመሪያም ስነግርሽ ቃል ገብተሽልኛል ልታግዥኝ እንጂ ሀሳቤ ልታስቀይርኝ እንዳትሞክርኝ? እሺ የመጨረሻ ጥያቄ ልጠይቅሽ ሁለተኛ አላነሳብሽ። ምንድን ነው እሺ? ኪራን ለምን አታገቢውም? አንቺ እኮ ኪራን ካገባሽ በአንድ ድንጋይ ሁለት ወፍ ማለት ነው። ፍቅርሽንም የኪራን ቤተሰብ ፍላጎትም ታሟያለሽ። አባቱ ያስገባኝ ቃልስ ደግሞ አባቴ በእኔ ላይ ያለው እምነት፣ መቼም ለአባቴ ያለኝን ቦታ ከአንቺ በላይ ማንም የሚረዳኝ የለም። በቃ ስህተት ሰላም ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ያስቱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንስትኑ በተሰላምታ እንጠይቃለን። ውድ ቤተሰቦቼ ዛሬው እንደተለመደ ጽናት ክፍል ሀምሳ አንድ ይዤላችሁ መጥቼ ያለሁኝ ማለት ነው። እንግዲህ አሁንም አንዲት መጥተዋል። እንግዲህ የዛችኛዋ ፍቅረኛ መጥተዋል ማለት ነው። ምን ይከሰታል? በቀጣይስ ምን ይመጣል? አብረን እንመለከት ኪራይን ያቺ ልጅ ያገባታል ወይስ ህጽናትን ያገባል በማለት እስኪ አብረን እንመለከታለን። ቀጣይ ምን እንደሚመጣ ምን እንደሚፈጠር አብረን እናያለን። አብራቸውን ተከታተሉን ማለት ነው። እንግዲህ ምሩ እና ናሆሜ ደረጃ ላይ ቁጭ ብሎ እንግዲህ ወግ ወጋቸው እየቃጩ ነው ማለት ነው። እንግዲህ በሳቅ ፍጥዝ ፍጥዝ ያለ ነው። አንቺ ልጅ ረፊ ረፊ ያላት ነው ናሆሜ ማለት ነው። ምን ልታደርግ ነው እንዴ አስችሽ? እርግፍ እንዳላደርግሽ ያለ እሷ በሳቅ ትሞታለች ማለት ነው። ምሩዬ ታይታይ ምሩዬ የምሬ ነው ምልሽ ታይ ታይቂኛለሽ ምን ማለት ነው እያለች በሳቅ የሞተች የሳቀች ነው ማለት ነው። ሳቃቸው በጣም ደስ ይላል፣ ፍቅራቸው በጣም ደስ ይላል። አሁን ናፎምና ምሩ ፍቅር የያዛቸው ማለት ነው። ፅናትዬ ደረጃ ላይ የያጸዳች ትገኛለች። ኪራይ አጠገቧ መቶ ይቆማና ደህና ነሽ እንዴ ምልታዘዝ መጥረጉን አውቁሜና ና በስነ ስርዓት ሲሚኝ ያላት መጥረጊያውን አቋሞቹን እሺ የምልታዘዝ ትለዋለች። እንዴት ከምኔ ተነስተሽ ከፍ ዝቅ የምታደርግኝ ምንድነው ነው ማወቅ እፈልጋለሁ። አቤት አቤት ጥፋቴ እንደሆነ ንገሪኝ ያልኩሽ ነው ሲላት፣ አንተ ምንም አላደረክም፣ እኔ ነኝ ልወደህ ያልቻልኩት ትላለች። እኔ በምን ነበረ ልትወድኝ አይመስለሽ? አሁን ምን ጎሎብኛል? አቶ ኪሩቤል ተወኝ በቃ፣ ስራዬ ልስራበት በቃ እኔ ብዙ ስራ አለብኝ ትላለች። አቶ ኪብሬ ነው ያልሽው? እያለ የነገሩ ይሄ ቃል መስማት ብርቄ አይደለም እያለ ማለት ትለዋለች። እኔ ግን ብርቅና ብርቅ ነገርና ለጊዜያዊ ነገር እንትን ያለ እንዴት በፍቅር ላይ እን ትሆኛለሽ የምርቅህም የምቀርብህም ምንም ፈልጌህ አይደለም ትለዋለች። እሱማ እኮ ቆየን ቃልሽን እንደዚህ ጋር አጥፋሽ በቅጡ ወሩ ሳይመጥ ሳይሞላሽ ፍቅርሽን ወጣለሽ እንዴ፣ ኪራይ በቃ እንዴ? ከዚህ በላይ ልቤን አታድመው ልቤ ልቤ ነው ያልሹው ይላታል ኪራይ የትኛው ልብሽ እስኪ ንገሪኝ ይሄ በሳምንት የሚበሳት ልብሽ ነው እንዴ ንገሪኝ እንደ የትኛው ልብሽ ታይቂያለሽ አንቺ ስለ በደርኩኝ በጣም ብዙ ነበረ የወቅ ፎቶ ጥሩ ሰው መስለሽኝ የሚቆጭህን ነገር ባትናገር ጥሩ ነበረ አይቆጨኝም ቢቆጨኝም አኖረው የአንቺ ፍቅር ያወቁበት ቀን ነበረ ይላታል እያናገርኩሽ ነው እኔ በቃ ከዚህ በላይ ማውራት አልፈልግም አየሽ አቲ መስማት ማትፈልጊው ነገር እኔ ላይ ነው ጮህ የጨክርሽብኝ እያለ ወደ ላይ ደረጃው ላይ ይወጣል ማለት ነው። እሺ እኔ ከዚህ በላይ ምን ላድርግ እያለች ጽናትዬ በሐሳብ በጣም ተበሰይታለች ማለት ነው። ምን ይሻልኛል እያለች ያው መጥረጊያውን አንስታ ደረጃዋ ላይ መጥረግ ጀመረች ማለት ነው። ኪራይ ወደ ክፍሉ ገብቶ ገደም እንዳለ አደኛው አንደኛዋ የመጣች ገብታ ኪራይ ያስጨነቁኝ ክላስ ወስጄ ኧረ ለዛ አይደለም እኔ ከፈለኩኝ ማሚ ክፍለተኛ አለው እንደውም አሁን ሄጄ ልከኝ ቆይ እንዴ እኔ ስመጣ ነው እንዴ ልትወጣው ቆይ እንዴ ያለች እንግዲህ የኪራይን ቁጭ በል እያለች ቁጭ ትላል ሰሞኑ በጣም የተናደድክ ነው ምን ሆነሃል ትለዋለች ምንም ሰላም ነው በስራ ነው ማለት በስራ ጉዳይ ነው አትዋሽ የምትጠቅለኝ ነገር ካለ ምሰማህ ዝግጁ ነኝ ሀሴት እንደ ከፋሽ ግን እዚህ ምድር ላይ እንደ ሴቶች ቀርጣፊ ሴቶች እንዳለ እያለች በአንዳንድ ሴቶች ሁሉንም ጠቅልለህ መናገርህ ደስ አይለኝም። ግን ለምንድን ነው ለምንድን ነው ለምልህ እወዳለሁ ትላለች። በቃ እናንተ ማለት ክብል የሚሰጣችሁ ሰዎች አትወዱም። ሲያንቁሻችሁ፣ ሲደበድባችሁ አሜን ብላችሁ የምትቀበሉ በተቀራኒው ፍቅር ሲሰጣችሁ ምንም በፍቅር አለም የምትቀጡ አረመኔዎች ናችሁ እያለ ኪራይ ተናዶ ተበሳይቶ ለልጅ ይነግራታል። እሷ ደግሞ ይኸውልህ ኪራይ፣ የሰው ልጅ ሁሉ ነገር አመለካከታችንና አስተሳሰባችን ይለያል ትላለች ብላ ወጉን ትነግረዋለች። ዝናዋን ሁሉ ታወራዋለች ማለት ነው። እሱም ተመስጦ እየሰማት ኧረ በጣም ጥቂቶቹ እያለ፣ እነዚህ ሁሉ ጠቅልለህ ኮ ነው የሰደብከው። ስለዚህ በአንድ ሰው ጥፋቶ ሁሉ ማድመሰስ እንዴት ተገቢ ነው ወይ? ምን ላድርግ ግራ ቢገባኝ ነው። ግራ ተጋብቻለሁ እያለ ነው። በፍቅር የጎዳ ሰው እንዳለ ነው የሚሰማኝ። ምን መሰለሽ ሀሴት፣ እኔ እኔ ሰውን አምናለሁ አንዴ ሰው ካመንኩት ሁሉም ነገሬ ነው የምሰጠው። ግን ምን ዋጋ አለው? ፍቅር በውዴታ እንጂ በግድ አይሆንም እያለ አይዞህ ትለዋለች ማለት ነው። አውቃለሁ በጣም አስቀያሚ አዝናኝ እንደሆንኩኝ አውቃለሁ ትላለች። አዎ ፈገግ አደረግኩ። ሁሌ እንደዚህም ፈገግ በል እሺ እያለችው እንግዲህ አመሰግናለሁ እያለ እሱንም በቃ እንደ ወንድ ነው ትሪት የምታደርገኝ እያለ አረ አይደለም እያለ እሺ እያለ እቅፍ ያደርጋታል ማለት ነው። እሷን በሳቅ ሀሴትን አው እስኪ ቢያንስ እንኳን እንደዚህ እንደ ሴት ነሽ በለኝ እያለ እሺ እሷን እሺ አለቃ አየሩ ቀዝቀዝ ይላል። ለምን ውጭ አንወጣም? እሺ በደስታ እያለች ሀሴትም ውጭ ሁለቱም ውጭ ወጥቶ እንግዲህ አለማቸው ሊቃጮ እንግዲ ውጭ ቁጭ ብሎ ሁሉም ለውስጥ ውስጣቸው እያወራሉ ማለት ነው። ከዛ ሁሉም ነገር እያወሩ ውጪ ወጡ የተዝናኑ ሁሉም ነገር እያወሩ እያለ እንግዲህ ኪራይ በሳቅ የሳቀ እሷም በሳቅ የሳቀች እንደዚህ ተጫዋች አልመሰልከኝ ነበረ፣ እንዴት እያለችው በቃ በልጅነቴ ትቢተኛ ሰው ስለነበር እንደዛ አሁንም እንደዛ መስለህ ነበረ ትለዋለች። ሀሴት ኪራይ አይ ልጅነቴ ብዙ እንኳን ማለት ብዙ ትውስታ አልነበረኝም። የድፎ ዳቦውን ግን አስብበት ትለዋለች። ስለ ልጅነታቸው ያወራሉ። ተይ ተይ ይላታል። እዚህ ቤት እንዴ በጣም ትመላለሳለህ እንዴ? እንዴ ታወቅሽ እንዴ? አስተናጋጆቹ እኮ ስምህ መጥናታቸው ሲያንስ አቀባበላቸው በጣም ወቅ ያለ ነበረ። በቃ አንተ እዚህ ቤት ሁሉም ነገርህ ነው። እዚህ ቤት እኮ ሁሉም ያለህ ነገር ነው። እንዴ ሴት እኮ ነኝ። የቀኙም የግራውም መጠቀሙ አቃለሁ ትለዋለች። መጀመርሽ ደግሞ የቅኝ መዘረፍ ይላታል። እንደዛ አልከው። ለማንኛውም አሁን ሻወር መውሰድ እፈልጋለሁ ወደ ቤት እንሂድ። ግን ውጪ ብዙ ማሳለፍ አትፈልጊም። ለምን እንደሆነ አላቅም። ሄኖክ እንደዚህ ቪዲዮን ከፖሰተብኝ በኋላ ውጭ ለመሆን በጣም ፈራለሁ። ይሄ ኪራይ ደግሞ ይሄ ፍራትሽን ታስወገጅ አለብሽ ስትለው፣ አይ ፍራት አይደለም ያለ ስራታ ብዙ መጨነቅ ይባላል ብለዋል። እሱ ቤት እንከራከራለን ይላታል ማለት ነው በሌሽ አሁን ተነስና ንውጣ፣ ስትል የወደቀ ኃይላን ጎበስ ብላ አንስታ ደግሞ ኃይላን ምን ሊያደርግልሽ ነው ከምለት ምታነሹ ለጣርቴ ላይ ማለት ነው። ቅድም እኮ በር ላይ ሲሰበሰቡ አይቻለው ህፃ ልጆች ኢትዮጵያዊን፣ ማለት መልካምነት ማለት ይሄ ነው ይላታል ማለት ነው። አሴትም ተነስ ንሂድ እያለች ሁለቱም ብድግ ብሎ ተነስተው ወደ ቤታቸው ያመራሉ ማለት ነው። ወደ ቤታቸው እያመሩ ጽናትን

ስትላት አይዞሽ ጥላት አለች ማለት ነው። ግን ደግሞ መመለስ ከፈለሽ ጊዜ አለሽ መመለስ ትችያለሽ። አይ እዙማ እሱማ በቃ አበቃ ትላለች ጽናትዬ። አራታይ የጋሼን በደንብ አስረጃቸው የልጁ ደስታ ስለሚያስቀድም አንቺ ከኪራይ ጋር ፍቅር እንዳለሽ ነገራቸው። አንቺ ኳ ታቂም ስለ ሀሴትና ስለ ኪራይ ጭዳት ሲያስቡ በጣም ይደሰታሉ ትላት አለች። ታይሰኒ እንደዛማ ትበይት የተሰሰብ ከሐሴት ውጪ የልጁ ሚስት ሊያጭ አይችልም፣ ትላለች። ጽናትዬ ተስፋ እየቆረጠች ትገኛለች ማለት ነው። ሐሴትን የወደዳት ያክል እኔን እንደዚህ እንኳን ግማሹም አይወደኝም ስትላት፣ መሀል ሰፋሪ አትሁኚ፣ ደፍረሽ ተናገሪ ሰኒ። በቃ ከዚህ በላይ ማውራት አልችልም ልነዋይ እደው ልልሻለሁ ያለቻት ትገኛለች ጽናት ማለት ነው። እንደዛ ያለቻትን ወደ ኪራይ ክራስ ታመራለች ጽናትን ወደ ኪራይ ክላስ ትገባና ዛሬ ደግሞ የት ሄደ ናፍቆኛል ትላለች ማለት ነው። ቆይ ለምንድ ነው ቶሎ ቶሎ ነው የሚናፍቀኝ ትላለች ፅናት ማለት ነው። ምን አለ ምክንያት ፈልጌ ከይን ባቀፈው ትላለች ፅናት ማለት ነው። እንደዚ እያለች እያለ እንግዲህ ከኋላዋ ከፊት ለፊቷ ኪራይ በር ከፍቶ ግብት ይላል። ከዛ ፅናት ብድግ ብላ ተነስታ አልጋዋን እያነጠፈች ትገኛለች። እኔ ፈልግሽ ነው እንዲህ የመጣሽውን